ብዙ ጊዜ መልካም የነበሩ ለእኛ ጥሩ የነበሩን ሰዎች በሆነ አጋጣሚ የሆነ ነገር ይፈጠርና እንከፋ ይሆናል። ከዛ መከፋት በኋላ በዛች መጨረሻ ላይ ባየናት ሁኔታ ወይም ባህሪ እነዛን ሰዎች እንዲ ናቸው ብለን ፈርጀን እናስቀምጥ ይሆናል። ይሄ ሲሆን ያ ሪሌሽንሽፕ ማደግ አይችልም። ለምን? ሁሌ የምንመለከታቸው በዛና በዛ አቅጣጫ ስለሆነ። ስለዚህ መፍረድ፣ እኛም ስንፈርድ ሰዎች ላይ ልክ እንደዛው ለሌሎች ሰዎች ፍርድም ራሳችንን እያጋለጥ ነው። በህይወት ደግሞ ስንሄድ እንደምታውቁት በአወቅ ነው በገባን ልክ እየተሻሻለን። ራሳችንን እያስተካከልን ነው የምንሄደው እንጂ ሁሉን አውቀን አልመጣንም፣ አልተወለድ ነው። ስለዚህ የምንጠይቀው መጀመሪያ ማን ላይ እየፈረድኩ ነው የሚለውን ኦነስት ሆነን ከልባችን ማለት ነው ብንጠይቅ። ሶፊያ ኮንሰልተንሲ ካላስፈላጊ ወጪ፣ ከራስ መተማመንን ከማጣት፣ ከጊዜ ብክነት ራሶትን ማዳን የሚችሉበትን መሰረታዊ የንግድ ስራ ስልጠና አዘጋጅቶሎታል። በምናስቀምጠው ስልክ ደውለው ሙሉ መረጃውን ማግኘት ይችላሉ።